ከዚህ በፊት ያሳየዎቹ ሁለቱ ዝርዝሮች ነበሩ። ይሄኛው ደግሞ መነኑ ድፍን ነው ማለት ነው እንደምታዩት። ስለዚህ በድፍኑ በዝርዝሩ ማድረግ ብቻ ያለ ማቴሪያል ያላቸው እንደምታዩት፣ መነኑ ጥራቱ፣ ሁሉም ነገር ሜት ሲሆነ መተላለ ሰላም፣ ጤና ይስጥልን። ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናቸው? ዛሬ ደግሞ የተለያዩ ከለር አማራጭ አላቸውን ለሽፎን እና ለቤተ ክርስቲያን የሚሆኑ ነጠላዎችን እያታየማቸው አብሪያት ቆያለሁ። እስከ ፕሮግራማችን ፍጻሜ ድረስ ተከታተል ባልፖርት ጋር ዛሬ የማሳያቸው የተለያዩ አይነት የከለር አማራጮች አሏቸውን። እንደዚህ ይህንን የሚመሳሰሉ ቆንጆ ቆንጆ ነጠላዎችን ነው የማሳያቸው። እነዚህ ነጠላዎች በተለያዩ አይነት የከለር አማራጮች እኛ ጋር ታገኟቸዋላችሁ። በጣም ነው። እዚህ ጋር ዝርዝር ነው እንደዚህ እንደምታዩት መሀል ላይ ያሉት ከለሮች ሳባ ጨርቆች ናቸው። መሀል ላይ ያሉት ደግሞ ሌሎቹ በኢንተርቫል ያሉት ደግሞ የመነን ዝርዝሮች ናቸው ማለት ነው። ይህንን ይመስላል ነጠላ በጣም ነው

እዚህ ጋር መሀል ላይ ያሉት ሰባ ክሮች ናቸው። በኢንተርቫል በመሀል ያሉት ደግሞ ዝርዝር መነኖች ናቸው ማለት ነው። በጣም ነው የሚያምሩት። እንደምታዩት በጣም ቆንጆ ቁንጆ ነጠላዎች ናቸው። ከአንድ ላይ በጣም ፋሽን ስለሆኑ እነዚህ ነጠላዎች ልበሱ። ስለዚህ ከዚህ በፊት ያሳየዋችሁ ሁለቱ ዝርዝሮች ነበሩ። ይሄኛው ደግሞ መመኑ ድፍን ነው ማለት ነው እንደሚታዩት። ስለዚህ በድፍኑ በዝርዝሩ ማድረግ ትችላላችሁ ማለት ነው። በጣም ነው የሚያምረው። ከረንት ላይ በጣም በቃ ፋሽን የሚባሉ ነጠላዎች ናቸው ማለት ነው። እነዚህ ነጠላዎች እኛ በአንድ ሺ ሁለት መቶ ሁሉንም ነጠላዎች በድፍኑ በዝርዝሩ አንድ ሺ ሁለት መቶ ቆንጆ ስፌት በቆንጆ ቁጭት ነው እናንተ ጋር የሚደርሰው ሰርተው ተቋል የእኛውን ደግሞ በዝርዝር ሆኖ በበርገን ሊከለር ነው ማለት ነው። መጀመሪያ ያሳየኋቸው አይነት ዝርዝሮች በበርገን ሊከለር ደግሞ ይህን ይመስላል ማለት ነው። በመሀል ደግሞ ነቶችም አሉ። ያለው ግን ሆነማ ድፍን ነው ማለት ነው መነኖቹ ድፍኖች ናቸው በመሀል ያሉት ደግሞ ሰባ ክሮች ናቸው ይሄኛውም ደግሞ ለቤተክርስቲያን ለመንግስት ነው

ማሪገር እናንተ ጋር ሲደርስ ተሰልፎ ተቋጭ ሆኖ ማለት ነው። አንዳንድ ሰዎች ደግሞ ይህን እንዴት አድርገው ይጠቀሙበታል? ከመሰፋቱ በፊት ጀስት ሁለት ሆኖ እንደ ስካርፍ አድርጉ ደግሞ ቀላ አድርጎ እንደዚህ ይሆናሉ ማለት ነው። ስለዚህ ይሄ ነጠላው አንድ ነው፣ ሳይሰፋ ደግሞ ሁለት ስካርፍ አድርጎ ደግሞ በዚህ መልኩ መጠቀም ይቻላል። በጣም ነው የሚያዘንጡት። ሱት በጣም የሚያምረው እንደምታየት ማቴሪያል በጣም ፀጥ ያለ ማቴሪያል ያላቸው እንደምታየት መነኑ ጥላቱ ሁሉም ነገር ከዝርዝሩ አይነት ማቴሪያል ለምሳሌ ደግሞ በአረንጓዴ ነው ዝርዝሩ ነው። እዚህ ጋር ያሉ እንትኖቹ ጥለቶቹ ሰፋ ያሉ አሏቸው ጠበብ ያሉ ከለር ነው። እንደምታያት የከለር አማራጮች እኛ ጋር ማግኘት ትችላላችሁ።

ገንዴ ቆንጆ ቆንጆ ነጠላዎች ናቸው። ይህንን ብዙ ጊዜ ለቤተክርስቲያን ብዙ ሰው ይጠይቀናል። የተለያዩ አይነት የከለር አማራጮች አሏቸው በፈለጋችሁት የከለር አማራጭ ወዶት ማድረግ ትችላላችሁ ማለት ነው። የእኛውን ነጠላ ደግሞ እኛጋ አንድ ሺህ አራት መቶ ብር ነው የምታገኙት ማለት ነው። ለቤተክርስቲያን በጣም ብዙ ሰው ይወደዋል። እንደምታየው የተለያዩ አይነት የከለር አማራጮች አሉ። ስለዚህ በፈለጋችሁት ከለር ኦርደር ማድረግ ትችላላችሁ። የወደዳችሁትን ነጠላ ደግሞ ስክሪንሾት እያደረጋችሁ ይህንን ነጠላ ላኩልን ብትሉ ዴሊቨሪ ተከፈላችሁ አዲስ አበባ ያላችሁበት ድረስ እንልክላችኋለን ማለት ነው። ስለተከታተላችሁን በጣም እናመሰግናለን። ባይ